አታሳዝንህም ቁርፍድ ብላ ቤት ውስጥ ቁጭ ብላ። አንተ ምን ደስታውን አያችሁ? እንዲሁ ምን አይነት ምን የሚያስደስት እኔ ተቃጥዬ ልሞት ነው። እንግዲህ ቤተሰብ በቀደም ነግሬያችሁ ነበረ፣ እንደዚህ እንደሚመጡ ነግሬያችሁ ነበር። ሰርቼ የላችሁ ነበረ ያ እኔ የሚሏት ነገር ጠቅላላ እየሆነች ነው ያለችው ጠቅላላ እየመነግራችሁ ነገር ማለት ነው እንግዲህ ዛሬ አይታችኋል በጣም የሚያሳዝን ነገር ነው ይሄ እናንተ ኧረ ይሄ ማነሱቷች አንዳንዶቹ ድራማ ነው ምናምን ትሉ ይሄ ድራማ ነው እንደ ቤተሰብ ይሄ ድራማ ነው እኮ በቀል እኮ ነው ይሄ እኮ አብርሃም ሩታን እየተበቀለ እንደሆነ ነው እኔ የሚታይ ለእኔ ማለት ነው ቤተሰብ እንግዲህ ዛሬ በጣም የሚያስጠላ አለባበስ ነው የለበሰችው አይታቸው ላለባበሷ፣ እኔ ማርያምን አፈርኩኝ፣ በሷ እኔ አፈርኩኝ። እንደዚህ ብርግድግድ ብሎ ሰው እንዴት ነው እንደዚህ የሚያደርገው? ይሄ የበቀል ስሜት ነው። ይሄ ሩታን ለማናደድ እኔ እንጃ። አብርሃም ምን አይነት አንጀት ቢኖረው ነው? ግን እንደዚህ የፈለገ ነገር ቢሆን የፈለገ ነገር ብትጣሉ የፈለገ ነገር ቢመጣ እንኳን እንደዚህ አይነት ቦታ መሄድ የለብንም ነበር። በአሁኑ ሰዓት እውነቴን ነው የምናገረው። ቢያንስ በቃ እየተለማመጥክም ሆነ ምንም እያልክ ሆነ ከእሷ ጋር እንኳን ባትሆን ኑሮ ሩታ ከአንተ ጋር እንደምትመለስ እርግጠኛ ነበርኩኝ። በጣም ነው ያዘንኩ ዛሬ ቤተሰብ፣ በጣም ነው ልቤ የተሰበረው። እኛ እንደዚህ ልባችን የተሰበረው እኛ ልባችን እንደዚህ ያመመን ሩታ ምን ያህል ነገር ነው የሚሰማት ገቢና፣ ተቀምጣ እንደፈለገች እሱን እያዘዘችው ደሞ መጥቶ የመኪና ቁልፉን ይሰጣታል። እኔ በጣም ሁላችሁም ይህም ቪዲዮ በደንብ አርጋችሁ ላይክ አርጉ፣ መቤቴ ላይክ ሼር የልባችሁን የውስጣችሁን ኮሜንት መጻፍ አለባችሁ። እኔ ምላችሁ አንደኛ ነገር እኔ ሩታ አሁን ጠንካራ መሆን እንዳለባት ነው የማስበው። በቃ አንድ ሴት ባልና ሚስ መሀል ከገባች በቃ ዋጋ የለም ከዚህ በኋላ ማለት ነው። በጣም ልብ ይሰብራል። ይሄን ነገር እያዩ ቤተሰቦቹ ይሄን ነገር እያወቁ መተው ሩታን የሚናገሯት እና የሚቆጧት ነገር ጋሽዬ፣ ቢያንስ እሱ መናገር ሲገባቸው መተው ኤርሚላን ሩታን የሚቆጧት ነገር እና እቺ ዘልዛላ እሷን በቀል ነው የያዘችው። የአቀማመጥ እንኳ ስት እያስተማረችው ነው። ከዚህ በኋላ እኔን ስታስቀምጠኝ ወንበር ስበህ በደንብ አድርገህ ተንከባክበነ የምታስቀምጠኝ ሁሉ እያለች እያስተማረችው እንደውም እሱ ምን አለ ይቅርታ፣ ከዚህ በኋላ አድርገዋለሁ። እኔ አልለመርኩም ነበር አለ። በጣም እኔ ልቤ ነው የቆሰለው። ለአንድ ሴት ይሄን ያህል በቀል ማድረግ በጣም ያሳፍራል። እግዚአብሔርም ነው የምላችሁ በጣም የሚያሳፍር ስራ ነው አብርሃም እየሰራ ያለው። እግዚአብሔር ልቦና ይስጥ ነው የምለው። እንደዚህ አይነት ነገር እኔ እንደዚህ አይነት ታሪክ አይቼ አላውቅም። ሚስትን አስቀምጦ ከሌላ ሴት ጋር ሽኩሎ እየተባለ እንደዚህ መኮኑ በጣም ይደብራል። የፈለገ ይምጣ፣ በቃ የፈለገ ይምጣ። ትንሽ ቆይ እስኪ ሩታ ስቲ ውጪ እስከምትወጣ ድረስ ውጪውን እስከምታይ ድረስ እንዲ። አንተ ምን አይነት ጭንቅላት ቢኖረ ነው እንደ የፈለገ ነገር ቢሆን፣ አንተ እንደው ለሩታ ፍላጎት ቢኖሩክ ኑሮ ለሩታ እሷን ፈልገ አብረ መሆን ብትሆን ኑሮ አባትን፣ ትልቅ ሽማግሌዎችን፣ ቄስ፣ ምናምን ሰብስበ፣ በቃ እኔ ከአንቺ ጋር መታረቅ እፈልጋለሁ ከዚህ በኋላ ከዚህ ልጅ ጋር መሆን አልፈልግም ብላ ልጅህንም እንኳን ማየት አይችልም። ልጅ ከናፍቅህም ስንት ቀን ልጅን ካየ ሚስት አታሳዝንህም። ቁርፍ ብላ ቤት ውስጥ ቁጭ ብላ፣ አንተ ምን ደስታውን አያችሁ? እንዲሁ ምን አይነት ምኑን የሚያስደስት ግን፣ ሚስት ጥሎ የወለደችን ሴት ጥሎ እንዴት ነው ሰው ልቡ ተረጋግቶ የሚቀመጠው? ምን አይነት ስሜት ቢኖረ ነው? እቺ እቺን ተዋት፣ ባለጌ። ከዚች ምንም ነገር አይጠበቅም። በቃ እቺ ሆነ ብላ አብርሃምን በቃ ፈልጓለች። በቃ አብርሃምን እጇ ላይ ለማስገባት ነው፣ አስገብተዋለች። ከዚህ በኋላ ምንም ነገር ምንም የሚፈጠር ነገር የለም። እኔ በቃ በቃ ተመችቶሻል፣ አይደለም ይመችሽ። በቃ ግን ሩታ እኔ ለሩታ ነው የምናገረው እውነቴን ነው። እግዚአብሔርን ከዚህ በኋላ ሩታ አንቺ ወደ ክስ ሂደሽ በቃ የፈለገውን ነገር አድርገሽ የምትከፋፊውን ነገር ንብረትሽን ተከፋፍለሽ ከሱ ጋር ያለሽን ነገር ማቆም ነው ያለብሽ። ለምን አንቺ ለምንስ አንጀት ይሻላል። ቁጭ ብሎ ምንም ይሁን ምንም ቤተሰብ ምንም ይሁን ምንም ሩታ መናደዱው አይቀርም፣ ሩታ ማልቀሰው አይቀርም። እግዚአብሔርም ነው የምላችሁ። ምንም ይሁን ምንም ሚስት ቁጭ ብላ እሱ ተነስቶ ሂዶ እንደፈለገ ሲሆን እንደፈለገ ሲያደርግ ምንድን ነው፣ ምን ምን ይሰማታል? ይቺ ልጅ ለአእምሯስ ምን ይሰማታል? እኔን ነው የምናገረው። ሩታ እኮ አሁንም ልጅ ስለወለደች የወደቀች ከመሰለ ልጅ ስለወለደች ራሷ ምጥል ከሆነ ተሳስታል። ሩታ በጣም ጀግና አንበሳ ነብር ነች። ታንቀጠቅጣለች ከፈለገች እሷ ማለት ነው። ከፈለገች ከሌላ ሰው ጋር መታ ታሳብድሃለች። እሷ ጎበዝ ነች፣ በጣም ጭንቅላት ያላት ሩታ ስማርት ሴት ነች። መቤቴ ነው የምላችሁ። ታያ ያላችሁ ትንሽ ጠብቁ ብቻ ሩታ ምን አይነት ስራ እንደምሰራ ምን አይነት ፋውልስ እንደምከተው አብርሃምን ለማየት ያብቃችሁ። መጨረሻው አብርሃም ሩታ እግር ስን ጎርቆ ማልቀሱ አይቀርም። ገና ለገና ከዚች ጋር በቃ እሽኮለሌው ምናምኑ የሆነ ስሜቱ በቃ ይኸው አብረው ሄዱ። አብሮ ይደሩ፣ አብሮ ይሁኑ፣ አብሮ ክላስ ይዋዙኛ። ለእኛ ነው በቪዲዮ ዝም ብሎ የሚያሳዩን እንጂ እነሱ ምን እንደሚሰሩ ምን እናውቃለን? ይጠጣሉ፣ ይበላሉ፣ ምን ይላሉ። ነግራቸዋል። አብሮ ይዋኛሉ ምናምን ብያችሁ ነበር። ታያላችሁ ነገር ደግሞ አብሮ ሲዋኙ ተቃቅፎ ምናምን እሷ በፒኪኒ በምናምን ታታላችሁ ነገር ምን እንደምትሰራ ማለት ነው። እሱም እሱም እያቀፋት ሲላላስ ታዩታላችሁ። ይሄ ነገር እናንተ ስታስቡት ተራ ድራማ ነው ምናምን፣ ይሄ ድራማ አይደለም እንዴ! ሚስን አስቀምጦ ከሌላ ሴት ጋራ ቦጋ የሄዶ አፍ መክፈትና መዝናናት፣ እናንተ ምንድነው የሚሰማችሁ? ትንሽ እንኳን ምንድነው የሚሰማችሁ? እንዴ እናንተ እስኪ በሩታ ቦታ ተቀመጡ። በጣም እኔ እግዚአብሔርን አንጀቴ ነው የተቃጠለው። በቃ አብርሃም የሚሰራው ስራ ሁሉ አንጀት የሚያቃጥል በቃ የሚጎዳ ነው። እኔ ከዚህ በኋላ ሩታ ነው በቃ መመክራት፣ ጀግና መሆን አለባት ከዚህ በኋላ በቃ ሁሉን ነገር ማስተካከል እንዳለባት ነው የምነግራት። እሷም ለነገሩ ጀግና ነች፣ የራሷን ስራ እየሰራች ነው ያለችው። ከዛ በኋላ ምን እንደሚፈጠር እሱ ያየዋል ማለት ነው። እና አለባበስሽን አለባበሷን አይታችኋል እንግዲህ እቺ ስድ ባለጌ ማለት ነው። እኔ ምን አይነት አስተሳሰብ እንዳላት በቃ የሆነ እሱን ስሜት ውስጥ ለመክተት በቃ የሆነ ስታይሏ ሀረካቷ ምናም በቃ ወንድ ደግሞ ይሄን ነው የሚፈልገው። አብርሃምን ፍላጎቱ ይሄ ነበር ተሳካለት። ትላንትናም እኮ ብሏል፣ ያለ ፍላጎት እንዳገባ ያለ ፍላጎት እንደሆነም እኮ ተናግረሀል አንተ። በቃ ምን ነክቶኝ ነው በአሁኑ ሰዓት ያገባሁት ብዬ እኮ ራሴን ጠየቅኩት ብለሀል እኮ። በጣም አሳፋሪ መሆንን በዚህ ነው ያወቅሁት። በጣም ባለጌ ወንድ ነህ። ግን እግዚአብሔር ግን የስራን የእጅን ይሰጣል። ለሁሉም ነገር ጊዜ አለው። ይህም ቪዲዮ በደንብ አድርጋችሁ ላይክ ሴ ሰብስክራይብ